አዲክሽን ያለባቸው ሰዎች ብቻ ናቸው ነው የሚቀመጡት፣ ብዙ ሰዎች ናቸው የሚቀመጡት። እመቤቴን ስትል ግን ለምንድን ነው እግዚአብሔር የማይቀስፋቸው? እመቤቴን ነው

ጌታ ዋል እኔ ብላችሁ አስቡ። እች ደኛ ምስክር ናት። እኔ በጣም እኔ አቅም ኑሮኝ በረዳሁሽ። ደግሞ በጣም ደግነሽ እኮ ለሰው የምትረጂ፣ ያው እንዳላቸው ሰዎች ምታግዥ፣ ጊፍት ምሰጪ፣ ዛሬ ቀን ጥሎሽ ልመና አወጣሽ። አንቺ ለእኔ በጣም እኔ ዩኒቨርሲቲ ብገባ እንኳን እኔ እንጃ ምን አንቺ ብዙ ነገር ተማርኩኝ። በእውነት ደግነት ይሄ ነው እንዴ? እንሱ ባያልቄ ነው ሁለት ቀን እያዩች ነበር። በዛኛው አካውንት ቢሆን ቪዲዮ ከፍቼ አለው። ይሄኛው ግን አዲስ አካውንት ነው። እንደ አንቺ ያዘንኩለሱ በዚህ ህይወት የለም ሴት ነኝ በጣም ብዙ ዋጋ ከፍያለው። ከኢትዮጵያ አሁን አሊቪን ዩኬ አሊቪን በርሚን ካቢ ነው በርሚንጋም አስተን አሊቪን በርሚንጋም። ሴት ልጅ በዚህ ልክ ዋጋ ከፍላ የሆነ ቦታ ደርሳ ሰዎች ሁሉ ወገሯት፣ ወገሯት። አንቺ እንደዛ ነሽ። ሰው ሁሉ ወገሯት አለ ወገሩ። ድንጋይ ሁሉ የቻሉት ሁሉ አረጎብሽ፣ ጣሉብሽ የየሽ ነው ታለቃቀሻታለች ታለቃቀሻታለ። ዝም ብለሽ በረታችን እንጂ ማለቃቀስ አያስፈልግም። ሰላም እህቴ፣ እንዴት ነሽ? እግዚአብሔር ይመስገን። እንዴት ሰነበት? እግዚአብሔር ይመስገን። ሰላም ሰላም። ጎሱ ጎሱ። አንድ ጊዜ ሰላም ልበላት እና እወርዳለሁ። እኔ አይ ስላየሁሽ በጣም ደስ ብሎኛል። ያለውን ነገር አይቻለሁ። አንቺ ግን ጎበዝ ልጅ እንደሆነ እሺ፣ አውቃለሁ እኔ። ለምን ከረጅም ጊዜ ነው የማውቀሽ ጥሩ ልጅ፣ ጨዋ ልጅ፣ ጎበዝ ልጅ እንደሆን ሻቅ አለው። ስለዚህ አንቺም እሱን ነገር ነው መቀጠል ያለብሽ። ሞቲቬት የሚያደርጉሽን ሰዎች ብቻ ነው ፋሎ ማድረግ ያለብሽ። ለራስሽ ሪስፔክት አድርጊ። አምሶሪ ለተፈጠረው ነገር አዝናለሁ። ግን አንቺ ጎበዝ ልጅ እንደሆን ሻቅ አለው። ደግሞ ጨዋ ላይ ጨዋ ልጅ ነሽ፣ ሃይማኖትሽን ታውቂያለሽ፣ በቤተሰብ ውስጥ የመጣሽ ልጅ ነሽ እና ባልሽሽንነት ራስሽ ምንትነት አድርጊ። እንደዚህ ደግሞ ተረጋግተሽ ስላዮች በጣም ደስ ብሎኛል። ጠዋትና ማታ እየጻለሽ መንገድሽን አስተካኪ። ኔጌቲቭ የሆነ ቫይቭ ብዙ አትከተኝ። የሚያከብሩሽ የሚወዱሽ ሰዎች ደግሞ አለን እኛ። አጋጣሚ እድል ስላላገኘን አልጠናከርን ነው እና እንደዛ ሰላም ለማለት የሚገባል ሰላም ደሬልኝ አመሰግናለሁ ወድሎ አግኝቺ ስለገባ በጣም ደስ ብሎኛል በቀደም እያየውች ነበረ ሀቢባ ቤት ሆነች ዛሬ ግን እዚህ ጋ እንደዚህ ሆነሽ እኛ ፊት በመቅረብሽ በጣም ደስ ብሎኛል። እኔ የምወድሽም አከብርሽ ነኝ። አንድ ነገር ሲመጣ ሁሉ ነገር ለበጎ ነው። አንድ ነገር አሁን እግዚአብሔር ደግሞ የሚወደውን ነው የሚፈትነው። እግዚአብሔር ስለሚወድሽ ፈትኖች ሊሆን ይችላል። ግን ይሄን ጊዜ ደግሞ ትወጫለሽ፣ የኔ እህቴ የኔ ቆንጆ ብዙ ምን ተናተበ ወርቅ እንኳን ገና ከጭቃ ተቆፍሮ ወጥቶ ታጥቦ በእሳት ቀልጦ ነው በሰው ዘንድ ተወዳጅነትን ያገኘው። እና የሰው ልጅ ሆኖ የማይፈተን የለም። ሁሉም ሰው ይፈተናል። እኛም እንፈተናለን። እኛም ተፈትናን። ብዙ ነገር ደርሶብን ነው ዛሬ ላይ እዚህ ጋር ከአንቺ ጋር ሆነን እያወራን ያለ ነው። እና ሁሉም በየቤቱ የራሱ የሆነ ችግር፣ አንቺ ደግሞ እዚህ ጋር ችግርሽን ሁሉ ነገርሽን ተቋቁመሽ ያለፈውን ነገር ትተሽ የዱሮዋን እንደዛ የምታምረዋን እንደዛ የምታምረዋን እውነት እግዚአብሔርን እውነት በእውነት ነው የምልሽ እንዲ ቲክቶክ ላይ እንኳን ስትወጪ የምትታየዋን እንደዛ የምታምረዋን ሆነሽ እንድትመጪ ነው እኛ የምንፈልገው እውነት። እኛም ባለን አቅም ደግሞ ያለንን ፈጥቆቀው ከጎንሽ ያለ ነው እና አንቺ ብቻ ጠንክሪ። የሚጠሉሽም እንዳሉ ደግሞ የሚወዱሽም ስም ሰዎች አሉ። አንቺ ለሚጠሉሽ ሰው ሳይሆን ለሚወድሽ ሰው የዱሮዋን ሆነሽ ነው መቅረብ ያለብሽ። እዚጋ ሁሉእና አሁን እንዲህ ተረጋግተች በማየቴ በጣም ደስ ብሎኛል። ደግሞ ሞር ከዚህ የበለጠ ተረጋግተሽ ወደ ራስሽ ወደ አይምሮች ተመልሰ ወደ ራስሽ ይ አውሪ የእነዛ ሰዎች ማሳፈር ነው ያለብሽ። አንቺ ደግሞ እንደዚህ ሆኔ ስትወጪ እንዲህ ስትሆኝ ሴጣን ያነግጣል። እናመልሽ እና ጎበዝ ነሽ፣ ጠንካራ ነሽ። ከነ ችግርሽ ከነ ሁሉ ነገርሽ ለእግዚአብሔር አሳልፈ ስ-። እግዚአብሔር ደግሞ ሁሉም ነገር ያደርጋል። ሁሉም ነገር ቻይ ነው። በጤናውም ይሁን በገንዘቡም ይሁን በሁሉም ነገር እግዚአብሔር ይችላል። እና እኔ ስለዚህ እንትን በይ። ምን ምን ትበል። የሰውም ነገር አትስሚ። ሰው እንድትወድቂ ነው። መጥረቢያ ዛፍ ሲወድቅ መጥረቢያ ይበዛበታል እንደሚባለው ነው። እና ሰው ሲወድቅ ነው የኛ ሰው እዛው ጋር ጠፍጥፎ ለመግደል የሚታገለው። የሚጠይቅ ሰው የለም። ሁሉም መላይ ሆኖስ ነው መገኘት ያለብሽ